እዚህ አመጣችሁኝ ልታስሩኝ ሳይሆን ፍቅር ልታስተምሩኝ ነው ብላ ለድሬዳዋ ሕዝብ ምስጋና ያቀረበችው ጃኒ ከእስር ተፈታለች። ይቅርታዋም ተቀባይነት አግኝቷል። ምንድን የተፈጠረው የሚለውን እስከ መጨረሻው ስትቆዩ ነግራችኋለሁ። አርቲስት አንዱ አለም ጎሳ ከስር ከተፈታ በኋላ በቀጥታ ወደ ቀነኒ አዱኛ መቃብር መሄዱ ብዙዎችን አነጋግሯል። ስለሱም አዳዲስ ነገሮችን እነግራችኋለሁ። የቀነኒ አዱኛ አባት የሆኑት አቶ አዱኛ ዋቆ በጣም ልብ የሚነካ አስተያየት ሰጥተዋል። ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ ደምጠ ተቀምጠዋል ስለሳቸውም የማሰማችሁ አዲስ ነገር ይኖራል። እነዚህንና ሌሎች አስቂኝ አዝናኝ ቪዲዮዎችንም ጨምረው ይዤላችሁ መጥቻለሁ። በሚያስተምረው የተማርን በሚያስቀው እየሳቅን እስከ መጨረሻው እንቆያለን። በቀጥታ ወደ ቪዲዮዎቹ እንለፍ። አብራችሁ እንቆዩ። ድምፃዊ አንዱ አለም ጎሳ ከእስር ከተፈታ በኋላ የእጮኛው መቃብር ጋባይ መሄድ ሀዘኑን እየተወጣ ይገኛል። ከቤተሰቦቹም ጋር ተሰብስበው ጧፍ የማብራት ስነስርዓት አከናውነዋል። ይህ ምስል እሱን ያሳያል። ግን እናንተ ምን ታስባላችሁ? ያው እውነቱን የሚያውቀው እግዚአብሔር ቢሆንም እዚህ ጋ ያው ሰውን የሚያሳዝን ነገር ነው የታየው። ፎቶም ሲወጣ ምስሉም ሁሉም ነገር ሲታይ እጅግ በጣም ልብ ይነካል። በእርግጥ አውቆም ገደላት እንበል፣ ሳያቅም ገደላት እንበል፣ ወይ ደግሞ ራሷን አጠፋችም እንበል፣ ቀነኒ መሞቷ በጣም ያሳዝናል። በተለይ ለቤተሰቦቿ እጅግ በጣም ትልቅ ስብራት ነው። እሱ ከተፈታ በኋላ ቀጥታ መቃብር ቦታ መሄዱ መነጋገሪያ ከሆኑ ጉዳዮች አንዱ ነበር ማለት ነው። ወደ ሌላው መረጃ የሳመራ ደግሞ ጃኒ እንግዲህ በድሬዳዋ ከተማ አስተዳደር ክስ ተመስርቶባት በድሬዳዋ እስር ላይ እንደነበረችና ፍርድ ቤትም ቀርባ የሰባት ቀን ቀጠሮ ተሰጥቶ እንደነበር ታውቃላችሁ በትላንትና ሁለትም ከእስር ተፈታለች ማለት ነው። በነገራችሁ ላይ በጣም ብዙ ቲክቶከሮች የድሬዳዋ አስተዳደርን ይቅርታ ጠይቀዋል። ያም ይቅርታቸው ተቀባይነት አግኝቶ እንግዲህ ጃኒ ተፈታለች። ቪዲዮን ላሰማችሁ ታስሩኝ ሳይሆን ፍቅር ምን እንደሆነ ልታስተምሩኝ ነው እዚህ ያመጣችሁኝ። ይህን ንግግር ያደረገችውም ጃኒ ገብሩ ስትሆን በዛሬው ዕለት በድሬዳዋ ከተማ አስተዳደር በምህረት መፈታቷ ተሰምቷል። ታዲያ በከተማ አስተዳደሩ እንደዚሁም ደግሞ በህዝብ ፊት ቆማም የድሬን ሕዝብ ይቅርታ የጠየቀች ሲሆን እዚህ ያመጣችሁኝ ፍቅር ምን እንደሆነ ልታስተምሩኝ እንደሆነ ገብቶኛል ስትል ገልጻለች። ከዚሁ ጋር አያይዛም ታዲያ በእስር ቤት በነበረችበት ወቅት በርካታ የድሬ ሰዎች ያመጡላትን ሽቲ በዓመት ውስጥ እንኳን እንደማያልቅ የገለጸች ሲሆን ይህ የጃኒ የይቅርታ ቪዲዮም ታዲያ በድሬ ከተማ አስተዳደር ፊት ቀርቦ ተቀባይነት በማግኘቱ በምህረት አሁኑ ሰዓት ላይ ከእስር መፈታቷ ተሰምቷል። መልካም ቀን ደስ የሚል ዜና ነው። ስለዚህ እንኳን ደስ አላችሁ ማለት እወዳለሁ። ግን የእውነት ድሬዎች ፍቅር እንዳላቸው በዚህ በጃኒ ጉዳይ አሳይተውናል። ምክንያቱም ጃኒ የከተማ አስተዳደሩ የስብሰባ አዳራሽ ውስጥ ገብታ ሁሉንም እያቀፈች የእውነት ፍቅር ስላስተማራችሁኝ አመሰግናለሁ፣ ልታስሩኝ ሳይሆን ፍቅር ልታስተምሩኝ ያመጣችሁት እያለች እያለቀሰች ነው የተናገረችውና እስኪ ቪዲዮ ላሳያችሁ። በጣም ታይቼ የሚያረግ ቪዲዮ ነው። እየተቃቀፉ እየተላቀሱ እንባዋን ሲጠርጉላት የምክር ቤቱ አባላት የሚያሳይ ቪዲዮ ተለቋል። ይሄን ቪዲዮ ተመልከቱ። እና በጣም ተቻ ያደርግም፣ ጋይስ በጣም ነው ያሳዘኑኝ። ጃኒ ራሱ አሳዘነች፣ እያለቀሰች ስታቅፋቸው ምናምን በጣም ብዙ ቪዲዮ ነው። ቆይ ወደ በኋላ ሁሉንም ቪዲዮዎች አሳያችኋለሁ። አሁን ሌላ መነጋገሪያ የነበረው ጉዳይ እንግዲህ የአንዱ አለም መፈታት እንዳለ ሆኖ አባትየው ደግሞ ልጄን ድጋሚ እንደገደሏት ነው የምቆጥረው ብለዋል። በጣም ነው ያሳዘኑኝ። የእሳቸውን መልዕክት እንስማ። ልጄን ለሁለተኛ ጊዜ ነው የገደሏት፣ ሊለቁት ከፈለጉ ቆይተዋል፣ ከሷ ደም የልጁ ታዋቂነት ይበልጣል ሲሉ የቀነኒ አባት አቶ አዱኛ ዋቆ ተናገሩ። ፖሊስም ሆነ አቃቤ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። የልጃችን ደምም እውነታም አላገኘም። ቀነኒ ፍትህ እየተነፈገች ነው። ከጀምሮ አንስቶ የነበረ ነው። እኛን ለማትከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይተዋል ሲሉ ተናግረዋል። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከሷ ደም የልጁ ታዋቂነት ይበልጣል ሲሉ ገልጿል። መረጃው የቢቢሲ አማርኛ ነው። በጣም በጣም በጣም ነው ያሳዘኑ። እግዚአብሔር ምስክሬ ነው። አባትየው በጣም ያሳዝናሉ። ላይክ በቃ ዝም ብለውን ያንከራተቱን ምንም መፍትሄ የለውም ነው እንግዲህ የመጨረሻ ተስፋ የማጣት ድምፅ ያሰሙት ማለት ነው። በእውነት አሳዝኑ ጋይስ በቃ እስኪ ኮመንት ላይ የምትሉትን በሏቸው። እንግዲህ አባትየው በጣም አሳዝነውኛል። እናትየውም እንግዲህ ወጥተው መናገር ስለማይችሉ እንጂ ከአባትየው በላይም እንደሚጎዱ በጣም እርግጠኛ ነኝ። ሌላኛው ደግሞ በዚህ ሳምንት እጅግ በጣም በሚያስደነግጥ ሁኔታ ማለት ነው የአውሮፕላን አደጋ ተከስቷል። የት ነው የተከሰተው? ዜናውን ላሰማኝ ትረፊ ያላት ነፍስ እንዲለች የፈጣሪ ስራ በእውነት እጅግ ግሩም ነው። ይህ በምስሉ ላይ የምትመለከቱት ሰው በህንድ አውሮፕላን ተከስክሶም ከሁለት መቶ ዘጠና በላይ ሰዎች ሲሞቱ በፈጣሪ ታምር በህይወት ተርፏል። አሁን ላይ እንግዲህ ይህ ሰው በተአምረ ሁኔታ መትረፉ ተረጋግጧል። ፈጣሪ ሁላችንንም እንደዚህ ካልታሰበ አደጋ እግዚአብሔር ይጠብቀን። በህይወት የተረፈው ግለሰብ እንግዲህ እንግሊዛዊ ሲሆን ከመስኮት ዘሎ ህይወቱ ማትረፉ ነው የተዘገበው። ም ከሁለት መቶ ዘጠና በላይ ሰው ነው የሚሞተው በቦይንግ 787 ኦር 737 ብቻ ቦይንግ ፕሌን ተከስክሶ በጣም የሚያስደነግጥ አደጋ ደርሷል። እንግዲህ የተከሰከሰው የሚገርማችሁ ከተነሳበት ኤርፖርት ብዙ ርቀት ሳይጓዝ እዛው አካባቢ ላይ ነው እና ምስሉንም ላሳያችሁ። ተነሳ እየበረረ ነበረ፣ እየወረደ እየወረደ ሄዶ ተከሰከሰ ነው እዚህ ጋ ተከሰከሰ። ሰዓቱን አንድም ሰው አልተረፈም ተብሎ ነበር የተሰራው ዜናው፣ ግን አንድ ሰው በተአምር ተርፈዋል ማለት ነው። 242 ሰዎችን ጭኖ ወደ ለንደን ለመብረር የተነሳ አውሮፕላን በጥቂት ደቂቃዎች ውስጥ ከአውሮፕላን ማረፊያው አቅራቢያ ተከስክሷል ነው የሚለው ባይዘው። ከዚህ አውሮፕላን አደጋ ጋር ተያይዞ በጣም ሌላም የሚያስደነግጥ ዜና ወጥቷል። እሱንም እንግዲህ ሰዓት ካለን እነግራችኋለሁ፣ ከሌለን ደግሞ በነገው ቪዲዮ የማሰማቹ ይሆናል። ሌላኛው እንግዲህ በጣም መነጋገሪያ የሆነው ጉዳይ አርቲፊሻል የሴቶች ዳሌ ነው። አርቲፊሻል የሴቶች ዳሌ እዚህ ከተማችን ውስጥ በደንብ እየተሸጠ ይገኛል። በደንብ ገቢያው ላይ ደርቶ እየተሰራ ይገኛል። ይሄም እንግዲህ በዚህ ሳምንት መቅዲ በዩትዩቧ ላይ በተከታታይ የምታቀርባቸው እንደ ሲትኮም ነገር ጀምራለች መቅዲ ማለት ነው። ስለዚህ እዛ ላይ ካቀረበችሽው በጣም ካሳቀኝ ፓርት የተወሰነውን ላሰማ። በብዛት ሙሽሮች ናቸው ይሄን እየጠቀሙ ያሉት። በሳይዛችሁ የምናሰራላችሁ። ይሄ ይሄ እንዴት ነው? ላስቲክ ነው? ክሮስ አይደለም፣ ሲልከን ይባላል ሲልከን ከሚባል ማቴሪያል ነው የሚሰራው። በካለርሽ፣ እንደውም አንቺ በምትፈልጊው ሳይዝ። አሁን ይሄ የሚያንስብሽ ከሆነ ከዚህ የሚጨምርም የሚያንስም እኔም፣ ከረኩም አልመጨረስኩም። ስንት በኪሎ ስንት? ኦ እንደሱ ከሆነ በኪሎ እንደው እንዲህ እንደው በቃ እንዲህ እንዲህ ሳይዝ አይነቶች አሉ። ከዲዋን እስከ ዲ ሲክስ ድረስ አለ። ለካ ይሄን እያረጉ ነው። አንቺ እንዲህ ይከብዳል። እንዲህ ምን ግን ኧረ በጣም ይከብዳል። አይ ብዙ አይደለም። ስትለብሱ ራሱ ሰውነች ላይ ልክክ ይላል። እንደዚህ ሲታይ ትልቅ ይመስላል። አይደለም ልክክ ልክክ። ማንን ማመት ትችላላችሁ? አሁን እንግዲህ እንደዚህ አርቲፊሻ እንግዲህ እንዳያችሁት ነው። ስድስት ኪሎ ዳሌ ማለት ነው። ይሄ እንግዲህ ዋጋው ወደ አምሳ ሺ ብር ነው የተባለ ነው። ቆይ የምለው ገይስ ይሄ ነገር ሁሉም ቤት ነው ግዢ ተብሎ ይሰጣል ለሚስት ይሰጣል ይሄ ሁሉም ቤተሰብ ጋር ያለ ጉዳይ ግን አስቤዛ ተብሎ የተሰጠው ብር ከተጻፈው ውጭ የምገዛበት ምክንያት ምንድነው ጋይስ ምንድን ነው አስቤዛ ይሰጣል አ ሌላ አስቤዛ ተገዝቶ የሚመጣው ነገር እኛ ቤት ነው ወይስ ሌላ ቦታ ነው እንዴት ነገር እየመጣ ያለ አራ ሚስቶች ባካችሁ የታ በቃ አስቤዛ ግዙ የተባለውን እቃ ግዙ በቃ ምንድነው ቆይ ጋይሽ ይሁማን ምናምን አይደለም እንዴ ገዥ ያልኩሽ አስቤዛ ምንድነው እና ነው አንቺ ቆይ ያል ተባለ አስቤዛ ትገዣለሽ እንዴ እንደዚህ ነው የተነጋገርነው አስቤዛ ነው የተነጋገርነው ሌላ አንቺ ከስተሽ የመጣሽው ሌላ እኮ ነው መሮታ እንዴ ታዲያ እንዴት ነው በዚህ አይነት ልቆይ ከተጋባን ጀምሮ ሰባት አመት ሞልቶናል አንድ ቀን የተነጋገረ ነው። አስቤዛ ገዝተሽ እኮ አታውቂ። አንድ ቀን ሶስት ጥፍ ይጨመርበታል። እዛው ላይ እኮ ሶስት ጥፍ ነው የሚጨመረው። እና የነገር ሁሉም ቤት ነው ጋይስ። ነበር ሀሳቡ ጠፋብኝ ጋይስ አያችሁ አለ፣ እንግዲህ መታ ውሃ ስታደርገው እንዲህ ነው። ጥበብ እንግዲህ ሴቶች ጥበበኞች ናቸው የተባላችሁ። ስለዚህ አለ፣ ለማንኛውም ከፕላን ውጭ አትሄዱ። አስቤዛ ግዙ ከተባለ አስቤዛ ግዙ። ሂማን ገዝታችሁ አትምጡ። አረ ሚስቶች እረፉ እረፉ። በጣም ዘና ስላረገኝ ነው እንግዲህ። ሌላ ዘና ያረገኝን ቪዲዮ ደግሞ ላሰማችሁ እንግዲህ። በአደጉት ሀገራት እኔን ሳያማክሩ ሌላ ልጅ ወለዱ ብላ የገዛ ቤተሰቦቻቸውን ፍርድ ቤት ገትራለች አንድ ወጣት ሴት ፈረንጅ ማለት ነው። እኛ አገር ወይኔ፣ ጋድ አረጋድ እንዴት ነው ያደግነው? ግን ጋይ ስሙ ዜናውን እጅግ በጣም አስገራሚው ክስ ይህች ልጅ ቤተሰቦቿን የከሰሰችበት ምክንያት እጅግ በጣም አስገራሚ ነው። ይባስም ብሎ ደግሞ ቤተሰቦቿ በየዓመቱ ስልሳ ሺህ ዶላር ካሳ እንዲከፍሏት ፍርድ ቤቱ ወስኗል። ይህም ክስ እንዴት መሰላችሁ? የዚች ልጅ እናትና አባት በ2018 ላይ ልጅ ይወልዳሉ። በዚህም ደግሞ ያልተደሰተችው ልጅ ይህ ሁሉ ጊዜ እኔ ሳያማክሩኝ እህት ወልደውልኛል ብላ ቤተሰቦቿን ትከሳለች። ይህንን ሁሉ ልታደርግ የቻለችው ልጅቷ የተወለደችው ያለ እኔ ፍቃድ ነው ብላ ነው። ፍርድ ቤቱም ይህንን በማየት ወላጆቿ ለሷ በዓመት ስልሳ ሺህ ዶላር ካሳ እንዲከፍሏት ወሰነ። እጅግ በጣም አስገራሚው ክስ ስልሳ ሺህ የአሜሪካን ዳላር እንዲከፍሏት ተወስኑ። ሳያማክሩ ስለወለዱ እኛኮ ሳያማክሩ ይድሩናል፣ ለማንወደ ሰው። ኢትዮጵያ ውስጥ እንደዚህ አይነት ካልቸር አለ፣ አሁንም ስቲል ስቲል። በተለይ ሴት ልጅ ሳትፈልግ ለማትፈልገው ወንድ ትዳራለች። እና አደለም መውለድ ይድሩናል። እኛስ ምን አይነት ካሳ ነው መጠየቅ ያለብን? ጋይስ ጋይስ! ወይ ፈጣሪ! እሺ፣ በጣም ወረኛ ስትሆን ይላል ይኸውልሽ፣ ባሏ ሲማገጥ እጅ ከፍንጅ ተያዘ መሰለሽ

የወሬ ጥማት ይለያል ስላችሁ በምክንያት ነው። በስማ እዚህ ደርሰናል። እሺ

ፈለቀ ፈለቀ አረ ይመችው ይሳ አሊ ደሞ በዚህ ባይዞይ በዚህ አወዛጋቢ ስዕሉ ሴፉ ላይ ቀርቧል። ሰምታችኋል አ ሴፉ

ጀልባ ሞተር ምናምን ነገር ሲዝናኑ ነው። እሺ፣ በጀልባው ሰጠመ። እሷ ክልት ዋለች፣ እሱን የተረፈው አሉ። እሷ ሞተች ማለት ነው።

አልተመቻችሁም ገንዘቡን አይታ ልትበላ ዛንዚባር ሂዳ በሻርክ ትበላ ነው ያለው ገንዘብ አይታችሁ ወንድ ለማትከዱ ሴቶች ክብር አለን ደግሞ ሀብት አይታችሁ ለምትከዱ ምንም አልላችሁም እግዜር እሱ ይገስጻችሁ እንጂ ጃኒ እንግዲህ በቪዲዮ ተመልሳለች ለመጀመሪያ ጊዜ ከእስር ከተፈታች በኋላ ማለት ነው ምን አለ ጃኒሻ አስኪ እንስማት በእናታችሁ ሰላም የአገሬ ልጆች፣ እንዴት ናችሁ? በመጀመሪያ እንኳን ደስ አላችሁ፣ ተፈትቻለሁ። ሁላችሁም ስትጨነቁልኝ ለነበረው በሙሉ በጣም ነው ማመሰግነው። አይ በመቀጠል ድሬዳዋ፣ የድሬዳዋን ህዝብ ማመስገን እንፈልጋለሁ። ሁሉም የድሬዳዋ ህዝብ ነበረ ሲያየኝ የነበረው ሺቲ ምግብ፣ ቀን በቀን እየመጡ ተማሪዎች እና በቃ ሁላችሁንም ምንም ቃላት የለኝም፣ ከልብ ነው ማመሰግናችሁ። እዚህ የመጣሁት ልታሰር ሳይሆን ፍቅርን ሊያሳዩኝ ነው ብዬ ነው ያሰብኩት። በጣም ነው ማመሰግናችሁ ድሬዳዋዎች። እወዳችኋለሁ። ጃኒሻ እንኳን በሰላም ተፈታሽ ብለናል። በጣም ብዙ ቲክቶከሮችም የድሬዳዋን ህዝብ እና የድሬዳዋን ከተማ አስተዳደር እንዲሁም የህግ አካላትን በሙሉ እያመሰገኑ ይገኛሉ። ደስ ይላል። ቀጥሎ ደግሞ ወደ አብዱኪያር እናልፋለን። አብዱኪያር ጋር ተደውሎ ፕራንክ ተደርጓል። ይዩት ቪዲዮ ነው። ሄሎ ሄሎ፣ ድምፃዊ አብዱኪያር እንዴት ዋልክ? እኛ ልዩ ዜሞች እንባላለን። ቲክቶክ ነው የምንሰራውና በጣም በጣም ነው የምንወድት የምናከብር የምንወድና ዛሬ እድሉን አግኝተን ያንተን ሙዚቃ አንድ ልንጫወትልን ነበር ፈቃደኛ ከሆንክ ወይኔ ታትዬ ስንት ናችሁ? እናት እኛ አሁን አምስት ነን። የራሳችሁ አላችሁ ዘፈን? የራሳችንን እየሰራን ነው፣ ግን አሁን ለዛሬ ያንተን ነው። ምን ዘፍንልክ? የውለት ለኔ ማን ልኳችሁ ነው? እኛ ራሳችንን ቲክቶክ ላይ ከአምስት መቶ ሺህ ሊጋ ወይ ደረሰ አካውንት አለንና እሱ ላይ ለአርቲስቶች እየደወልን እንዘት ናለና ብዙ ሰዎች ለአብዱ ኪያር ደውሉለት እያሉ ኮሜንት እያደረጉልን ስለሆነ ነው፣ ዛሬ ላንተ ምን ሰራ? እንትን ሰላም ነሽ ወይ ጤና የሚለው ጊዜ ጌታ። አዎ ጊዜ ጌታ። አንቺ ታምጥ ይችላል። እህ እህ ታምጥ ይችላል። እኔ ሀያ ዓመቴ ነው።

ዋው ደስ ይላል በጣም አገኛችኋለሁ አንድ ቀን እሺ በጣም ደስ የሚለን እሺ በጣም ነው የምንወደው ማለት ነው ከፈለጋችሁ ኮንሰርት ጋብዛችኋለሁ እሺ እኔን ላይፍ ስዘፍን ማየት ከፈለጋችሁ ደሞ ጋብዛችኋለሁ መሰራበት ቦታ ካልሆነ ምሳ ወይ ደግሞ መክሰስ የሆነ ነገር እናንተ ጋር እንጫወታለን እሺ በጣም ደስ ይላል እሺ በጣም ነው የዛሬ ወር እኔ አርባ ዘጠኝ ዓመት የሆነ የዛሬ ወር ሰኔ አስራ ስድስት ሰኔ አስራ ስድስት ማለት ነው አርባ ዘጠኝ ዓመት የሆነ አርባ ዘጠኝ ዓመት የሆነ እሺ ናአንፈነዳያለን በእናንተ እጠብቃቸዋለሁ። አንድ ቀን እንገናኛለን እሺ በጣም እናመሰግናለን። እግዚአብሔር ያክብርልህ። እናመሰግናለን። አብዱኪያር፣ ስብእና አንደኛ፣ የአራዳ ልጅ ማርያምን። የአራዳ ልጆች አብዱኪያርን በላይክ ግጩት። እስከዚህ ድረስ ደግሞ ከመጣችሁ እኔንም ትወዱኛላችሁ። እንግዲህ አብዱዬ፣ ሰኔ 16 49 ዓመት ሊሆነ ነው። በመለይ ፌዳው ስብ እንኳን ተወለድክልን አብዱኪያር፣ የአራዳ ልጅ ቀጥልበት። እድሜ ጤና ይስጥ ፈጣሪ እና ራስን ጠብቀ ደግሞ ከዚህ የተሻለ ለትውልድ የሚተርፍ ስራ እንደምትሰራ በጣም እርግጠኛ ነኝ። ዘመን ተሻጋሪ ዘፈኖች ነው የምትሰራው አብዱ ኪያር የምትወዱ ሰዎች ኮመንት ላይ ፍቅራችሁን ግለጹለት። ኤኒዌይስ ግን እኔ በጣም ስለተመቸኝ ይህንን ቪዲዮ አምጥቼ ላችኋለሁ። በቀጣይ በሌላ ቪዲዮ እንገናኛለን እስከዛው